መግማት መግማማት አሉ እማማዝና ሄርሜላ ለአብሪሽ ዘፍናለታለሽ። አብሪሽም እንግዲህ እንደ ንጉስ ቁጭ ብሎ ከኩርሲው ላይ ያዘፍናል ማለት ነው። በነገራችን ላይ ሄርሜላ አብሪሽ እየተጠቀመባት መሆኑን ምንም ነገር አልገባትም ማለት ነው። እሷ እልክ ወይም እንግዲህ ደራ የያዛት ከኦዲንስ ጋር ወይም እንግዲህ ከኛ ጋር ይመስለኛል እኔ እንደገባኝ ማለት ነው። አብሪሽ ግን በቃ እንኳን ላንችና ለሚስቱም አልሆነም። እንግዲህ ይችን ቆንጅዬ ሚስቱን ልዕልት የመሰለችው ምንም ነገር ማትናገረውን ማትጋገረው ሲሆን ይችን ዝምተኛ ሚስቱን በቃ ስላረገዘች እንደሷ መንቀሳቀስ ስለማትችል አይደለ፣ አሁን እሷን መጠቀሚያ ያደረጋትኝ። በቃ እሽ፣ ትናንትና እንደዚያ በእሷ ቤት ቲክቶክ ላይ እየጨፈሩ መጡ ማለት ነው። ዝም ተባሉ። ዛሬ ደግሞ በአብርሽ ቤት በቃ ይሄ ነገር እንደቀጠለ ነው። እነሱም እልክ ነው የያዛቸው። በቃ እኛ ማንተዋቸውም፣ መሳደቡም በነገራችን ላይ ስድብ ምናምን ነገር በጣም ነው መሰልን እንጃ ይሄ አእምሯቸውን ደፍኖታል። የሁለታቸውንም አንድ አይነት እንዴ እኔ ሁላችንም ያው እየነገሩሽ ነው። አብርሽ በጣም እየተጠቀመብሽ ነው። እሱ ለምስልሀቱ ነው የሚሉት ነገር በጣም በትክክል ነው። በጣም ምስልሀተኛ ነው። በቃ የራሱ ሆድ ብቻ ይሙላለት ማለት ነው እና እንግዲህ ሩታ ኦዲንሶችም ከዚያ እናንተ ለነገሩ እናንተ ናችሁ። ከዚያ እያጨበጨባችሁ እሰይ ደግ ሄርሜላ በጣም ቆንጆ ነሽ እሰይ ተግማማችሁ ምናምን እንደዚህ እንደዚህ እየተባሉ ኮሜንት እየተሰጡ ስለሆነ እነሱም ቀጥለውበታል ማለት ነው። አሁን ትናንትና በእሷ ቤት በጣም ነበረ እየሳመችው ይህ ምንድን ነው? ከአንገቱ በሰር እንደዚያ እየሳመችው ነበረ። አሁን ደግሞ ዛሬ ደግሞ በጣም ያበደ ሙዚቃ ነው። ያው ሙዚቃውን ያው ቲክቶክ ላይ ብዙዎቻችሁ አዳምጣችሁታል። እኔ ብዙም የሙዚቃ አድናቂ ስላልሆንኩኝ ሙዚቃው ብዙም ነዋይ ደበበ መሰለኝ ባልሳሳት ማለት ነው። እና እንደዚ የጨፈረች አቤት አርጎ የሚያረጋት ደግሞ እሱ ደ በቃ ቁጭ ብሎ ወይኔ እንዲሁም አብርሺማ ማለት ነው ስተፈርላላ እዚህም በቃ ያው ሁሉ ነገር አለው ተሰቶታል። ያላ ስጦታ ነው የደለ ግን ቢሆንም በጣም ቆጭ ቆንጆ ቆንጆ ቆንጆ ቢሆን ወይኔ ሰው አያስቀምጥም ነበር፣ ምንም ሰው አያስቀምጥም ነበር ማለት ነው። ያም ሆነህ እኔ ባላ ስራ አልገባም። እና ሄርሜላ ና ወርሽ እንግዲህ እየተዘፋፈኑ እየተዛዘሉ፣ እሱም እንግዲህ ቁጭ ብሎ በጣም ተክ ብሎ ያያት አለኝ። እሷም በኋላው በእግሩ በእጁ ትለዋለች እና መግማት መግማማት ነው በቃ። ይሄ ምንድን ነው መግማት መግማማት? እነሱም አልተውም እንግዲህ። ሄርሜላም በጣም ኦቨር ወታለች። ምንም ነገር አሰባብ ንጃ ብዙ ሴ ሴቶች አይተናል፣ ብዙ ነገሮች አይተናል። ሄርሜላ ግን ኒንጃ በጣም ልክ ያዛት ማለት ነው እንዴ! ኧረ ተው እባክህ፣ አብርሽ ተው እቶ ሚስትህን ተው አታናዳት። ኧረ ተው እባክህ። እኔ እንጃ ሩታን ብቻ አላውቅም ምን እንደምንየው። ሁላችሁም እንዳያችሁት ነው ብቻ። ተዘፍኖልሃል፣ እንኳንም ተዘፈነለህ። ትናንትናም ተዘፈነለት፣ ዛሬም ተዘፈነለት። ቱ ቱ ቱ ቱ አታዋርድ ሳታዋርድ ግደለ ነው የሚባል